አሰላሙ አለይኩም ወረህመቱላሂ ወበረካቱ፣ ውድና የተከበራችሁ የማስማ ቤተሰቦች እንዴት ናቸው? ሰላም ናቸው ይለው፣ አልሐምዱሊላህ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ አበረታቱ እላችኋለሁ ውዶች፣ ማለት ነው። ነባሮችም ለ እንግዲህ አበረታቱን ሸሄድ ላይክ በማድረግ ማለት ነው። እንግዲህ የኢድ ውሏችንን ይመስል ነበር፣ ባህሩ ምናምን በጣም ይመስል ነበር። ይሄን እንግዲህ የተቀረጸው የእድቀን ነበር ማለት ነው። እና ሀዋይ እንዴት ናችሁ? ኢድን እንዴት ነበር ያሳለፋችሁት? ይሄን ይመስል ነበር። ቀርጫው ድምጽ የለውም ነበረ። እና በዚህ መልኩ እንግዲህ ኢድን ፈታ እያልነው ለናል ማለት ነው እና እንዴት ናችሁ? ባህር ምናምን በጣም ነው ደስ የሚል የመዝናኛ ቦታ እንግዲህ ለቻናል አዲስ የሆናችሁ አዲስ ጀማሪ ነኝ፣ አበረታቱን ላይክ ሼር በማድረግ ቤተሰቡ ሁኑ ላቸዋለሁኝ። የታየ ቪዲዮ ከተመቻችሁ ላይክ አድርጉ እና ባይቢ። ጀማሪ ነኝ ደግሞ አበረታቱኝ ማለት ነው። በጣም ደስ የሚል ጊዜ ነበር ያሳለፍ ነው። በጣም ደስ ይላል። እንግዲህ ይሄውላችሁ ይሄን ይመስል ነበር ስራው። በጣም ዋው ዋው በሚባል መልኩ ነው ማለት ነው። በጣም ቆንጆ ነበር። በጣም ደስ የሚለው በጣም አሪፍ ነበር። ታታዘና ብለንበት አንላችኋለሁ፣ ውዶችዬ። እና ሰላማችሁ በዝት በዝት ይበልልኝ። አሪፍ ቆይታ ነበረን። እንግዲህ በዚህ መልኩ ኢድን ፋብልጭ እያልን ውለናን ማለት ነው። ከስትራሃ ጋር በጣም ሀሪፍ ነው። መሪያድ ምርጥ ስትራህኑ ከሚባለው በላይ ማለት ነው። ይሄ ደግሞ የሰራ ነው። ምግብ ነበረ፣ ብዙ የተለያየ ምግብ ነበር። የሰራ ነው። የልጆች መጫወቻም ከዚህ ነበረ፣ ልጆች ምናምን የሚጫወቱበት ማለት ነው። ያው ባህርም አለ መዋኛ። ያው እንግዲህ በዚህ መልኩ ማለት ነው። በጣም ቆንጆ መዝናኛ ቦታ ነው። የምችሉ እንግዲህ ፏብልጭ ብልጭ በሉ እየሄዳችሁ ተዝናኑ ማለት ነው። ከመዳም ስራ ጋር እንግዲህ አንዳንዴ የሄዳችሁ ፏዘና በሉ ማለት ነው። በጣም ደስ ይል ነበር። የኢድ ቀን የተቀረጸ ቪዲዮ ነው ማለት ነው። በጣም ቆንጆ ቆይታ ነበረን። በጣም ደስ የሚል ማለት ነው እና አባይ ቤ ስል ነበር። በጣም ደስ ይላል እላችኋለሁ። ምዶቼ እና እንዴት ናችሁ? ወልኝ ሰላም ናችሁ ወይ? ሰላማችሁ ናችሁ? ብዝት ብዝት ይበልልኝ። በጣም ደስ ይል ነበረ ቆይተው ማለት ነው እና ሀበይቢ ገልቢ ይህን ይመስላል እላችኋለሁ። እና ስለምታበረታቱ ስለምታደርጉልኝ ድጋፍ ደሞ ከልብ ነው ማመስገን። ሀባይቢ አመሰግናለሁ ማለት ነው ውዶች፣ እየክበሩልኝ ጀዛኩም አላ ኸይር ብያለን። ሀባይቢ ስለ ሁሉም ነገር ከልብ ነው ማመሰግናው ውዶች እዬ ማለት ነው የመዳም ቅማሞች ለታዘና እያላቸው ከመዳም ስራ ጋር ያው እንግዲህ ይህን ይመስል ነበር ሀባይቤ፣ ቆይታችን በጣም ደስ የሚል ቆይታ ነበረን። ቦታው ምናምን ሀሪፍ ነው ማለት ነው እና ስለምታበረታችሁ ደግሞ ከልብ ነው ማመሰግነ ወዳችሁ ና ፈቅዳችሁ ስለምታበረታት ወይም ከልብ አመሰግናለሁ፣ ውዶቼ፣ ውድ ሀገሬ ልጆች ሙስሊም ክርስቲያኑ በያላችሁበት የአላህ ጥበቃ አይለያችሁ። እንግዲህ ሰላም ሀገራችንን እንግዲህ ያድርገልን የመልሰው ሰላማ ሁሉም ነገር ሀገር ሰላም ሲሆን ነው እንግዲህ ሁሉም እናም ሰላም የምንኖረው ተመልሰና። ሰላም ለሀገራችን ይሁን፣ ዱዓ አድርጉ ሀበይብ ገልቢ። ሁሉም ነገር ዱዓ ነው። እንግዲህ እንደምንመለከተው መሻላ ደግሞ ሰርተን ይሄድ ነው ምግብ ይህን ይመስላል እዚህኛው መኮረኒ ብሻሚል አለ እዚህ ኩሸሪ አለ ከዚህ ማሽ አለ ከዛኛው ደግሞ ያው ይህን ማሽኑ ይሄኛው መኮረኒ ብሻሚል ይሄኛው ኩሸሪ የነኛ ደግሞ የሆነ እንደ ሰራጣ ምናምን ያለ ነገር ነበር እና በጣም ዋው በሚባል መልኩ ነበር ማለት ነው ቆንጆ ነው በጣም ደስ ይል ነበር